እህታችን አዲስ አለም በዚህ ሰዓት የምትኖረው ውስጧ ስለ አላህና ስለ ኢስላም ባወቀችበትና በተረዳችበት ልክ ነው። ገና ለወደፊት ስለ ኢስላም፣ ስለ አላህ የምትረዳቸውና የምታውቃቸው ብዙ ነገሮች አሉ። እሷ ደግሞ ባወቀችው ነገር ልክ ለመኖር ዝግጅት የምታደርግ ጠንካራ እህታችን ናት። በመሆኑም እህታችን አዲስ አለምን ለመተቸት የሞከራችሁ ወንድሞች በጣም ተቻኩላችኋል። እንኳን አይደለም አዲስ ሰለምቲን እህትን አይደለም ነባርን እህት መተቸት ጥሩ አይደለም። እልክ ነው የሚያያዙት። አንድ ሰው የሚኖረው ባወቀበት ልክ፣ ውስጡ አላህን በፈራበት ልክ እንጂ አንድ ወንድም ተነስቶ በተችበት በተናገረበት አይደለም። ሁሉም ሰው መሰረት አይደለም። እኔ አልቀየማችሁም። ማከብራችሁ ወንድሞች ናችሁና፣ በአብዲላ የምታስተምሩት የሆነ ምክንያት ኖሯችሁን ይህን እረዳችኋለሁ። ኦኬ። ነገር ግን እንደ ጊዜው ነው ማሰብ ያለባችሁ። ስህተቶች አሉ። እነዛን ስህተቶች ወታችሁ ከተናገራችሁ ጥሩ ነገር አናገኝም። ዩቴናስም አታዩም እንዴ ኡስታዝ ሳዳት ከማል መክራለሁ ብሎ ይሄው ጭራሽ ምን ላይ እንደጣላት ማለት ነው። ያኔ እሱ ምክንያት አይደለም። በእርግጥ ያኔ ሰው ምን አይነት መጥፎ እንደሆነ መረዳት አለባቸው። ሌላው እህታችን አዲስ አለም ጋር ታይዞ ስለ ቀንድ ምናምን ስታወሩ ነበረ። አይ ቲንክ እህታችን አዲስ አለም የተቀነደበች አይመስለኝም። እኔ ልብ ብዬ አላየሁም። ያው ቆንጆ ስለሆነች የተቀነደበች ሜካፕ ያደረገች እየመሰላችሁ ነው። ትክ ብላችሁ አትዩ፣ ሌላ ምንም አይደለም። ስለ እኔ ደግሞ ምንድነው? ቆይ መሰረት መሰረት የምትሉት አሁን እኔ መልክ የኔ የፈተናችሁ፣ ድምፅ የኔ የፈተናችሁ። ቆይ ምን አድርገን የምትሉት? ሌላው በጣም ያሳቀኝ ደግሞ ደረሰው መሐመድ፣ አረብ ኮምቢልን ካድጉ። ቆይ እናንተ ምን አይነት ድንበር አገናኝቶን ነው? ትሳደባለች ምጥ ነው እሰድብህ። ያውቃለሁ እንዴ እንዴው ግን መሐመድ አረብን ደረሰውን ምን አድርገው ነው ብዬ ሳስተውስ ባለፈ ክርስቲያኖች መቃኝነት ያላጣቸው ብለ አንድ የሰረፈ ቪዲዮ ነበር፣ በዛ ላይ ሀሳብ ሰጥቼ ነበር። በዛ ከሆነ ቂም የቋጠርከው ቂም መቋጠር አይደለም እንቁርት እንዲህ ብታንጠለጥ። እኔ ሶሻል ሚዲያ ላይ ያየሁትን ጥሩ ካልሆነ ትምህርት ትምርት ሰጥበታለሁ ካልኩኝ እሰጥበታለሁ። ግን ያልሳደበው እንኳን አይደለም ወንድሞችን፣ ካፊሮችን ራሱን ይሳድባለሁ። እኔ መስ ያልሳደበው

እንዴት ነው እንዴት ነው፣ መሐቁም እስኪ እንግዲህ ደረሳ ነው ብለ ከሙሐመድ አረብ ጋር ስታወራ ነበር። ደረሳ እንደዚህ ይላል እንዴ ሙሐመድ አረብ አልሞም። እና ምንድነው ሌላ የምላችሁ በነገራችን ላይ፣ ለውካን ፊኩም ዘረት ሩጁለ። እኔ የምሰራው ነገር ትረዱ ነበር እንዴ። ጌታ ሆይ፣ እንደው የሰራሁትን ስራ ከአላህ አጅር ልታሳጡኝ ነው። እኔ የምሰራው ነገር የፕሮቴስታንት ሚሽነሪ በማህበረሰባችን ላይ ያመጣውን ሴራ መሰረት አድርጌ ነው። ሰው እንዲለወጥ ነው። እናንተ ሴት ልጅ ተቀነደበች ወጣች፣ መልኳ ሜካፕ ትላላችሁ። ጴንጤ ከገጠር እየሄደ እያመጣ የገጠር ልጅ የሙስሊም ልጅ ከሶማሌ አስባችሁታል። ከሶማሌ እያመጡ ምን ይላሉ? እስልምና በድሎሻል እስልምና ያበድሉሻል፣ ይህን ጥቁር ሂጃብ ያስለብስሻል። እኔ ቅርጽሽን ቅርጽ የሚያሳይ ሱሪ ልበሺ ነይ መድረክ ላይ ውጭ። ጴንጤ የገጠር የሙስሊም ልጅ ከገጠር እያመጣ ከሱማሌ ካፋር እያመጣ ከሀላባ እያመጣ ከወሎ እያመጣ በሱሪ ወጥሮ በጡት ማስያዣ ወጥሮ ፀጉሯን ተኩሶ መድረክ ላይ ወንድፊት እያወጣት ነው። ኦኬ። ስለዚህ እኔ በነገራችን ላይ ማለት ነው መሰረት ታቆማለች ምንም አላቆምም። እኔ የኦርቶዶክስ ቤተክርስቲያን ሳልዘጋ የጴንጤን ቤተክርስቲያን ሳልዘጋ አላቆምም። አላቆምም። ምክንያቱም ኦርቶዶክስ በተለይ ኢትዮጵያ ላይ በሙስሊሙ ላይ ግብ ሰርታለች፣ በዶክትሪን ዙሪያ በታሪክ በማህበረሰብ ዙሪያ ግብ ሰርታለች። በዛ በግፏ ምክንያት እስከምትዘጋን ያላቆም። ፕሮቴስታንት ቤተክርስቲያን እስከምትዘጋ አላቆም። አሁን መጥተው አይዘጋም ቤተክርስቲያናችሁ ትፎክራላችሁ፣ አደለም እምትፎክሩ ምንም አታመጡ፣ መረጃ የላችሁማ። ፕሮቴስታንትም ኦርቶዶክስም የተመሰረተው በቄስና በመኖክሴ ነው የመሰረቷት። ቄሶች እና መኖክሴዎች ሙተው ተረስተዋል። እናንተ እምነታችሁ ወንጌል ላይ የለም። ወንጌል ላይ እስከሌላችሁ ድረስ ድረስ ቤተክርስቲያኖቻችሁ ይዘጋሉ። እኔ ነኝ ደግሞ የማዘጋቸው። እስከሚዘጉ ደግሞ እኔ ዝም ማለት ነው። ኦኬ። በጥቁር ሂጃብ እስላም በድሏቸዋል፣ በጥቁር ሂጃብ እየሸፈናችሁ ይላል አይደል ፕሮቴስታንት። እኔ ጥቁር ሂጃብ ለብሼ የፕሮቴስታንትን ቤተክርስቲያን እንደምዘጋ ላሳያቸው ነው የምሰራው። ስለዚህ እኔ ወይ መልክ ያልፈተናችሁ፣ ወይ ድምጽ ያልፈተናችሁ ወይ ሜካፕ አርጌ እኔ ቁም የራሱ ተውረግርጌባችሁ እኮ ምን? ይሄ ነው የፈተናችሁ? አንድ ሴት እኮ እንትናት ብለቶ ስትፈትን ነው። እኔ አሁን ምን የፈተናችሁ ነው? እኔ አብ አብዲላ መልስ መልስልኝ እኔ አሁን ምን ይሄ የፈተነ? ምን ይሄ የፈተነው ወንዱን ነው። እንደውም እንድና ያለው ወንዱ፣ በዚህ ዘመን ያለ የወጣቱ ማለት ነው። አንድ ጊዜ ሙስሊም ነው ብታምኑ ባታምኑ፣ ሙስሊሞች ናቸው። ድምጽሽ ያምርም ነው ያሉት፣ የሚስለመለም የሴት ድምጽ ምናምን ፈልገው ማለት ነው ያኒ እንዴት እንደዘጉኝ ታውቃላችሁ? እንደዚህ አይነት ወንድ ልጅ የምትወልድ እናት እና አባት አሉ። ታውቃላችሁ? እንደዚህ አይነት ሙስሊም እኔ የማስተምሮ ሳይሆን የሚታየው የኔ መልክ እኔ ድምፅ፣ ማማር ድምፅ ማማለሉን መልክ ማማለሉን ነው የሚፈልጉት። እንደነዚህ አይነት ትውልድ እያፈራችሁ መዝርክ፣ ከሶሻል ሚዲያ ትጥፋ። ቤተ ክርስቲያን ሳይዘጋ እኔ ከሶሻል ሚዲያ አልጠፋም። ኤኒዌይስ ሸራር ጉላለ ደረሳው መሐመድ ያረብ ወይ ደረሳ እንደምታይለ እንደው አይ፣ አረ በቃ እንደው ወዲያ